ቡመርስ ሚሌኒያልስ፣ ጄንዚ፣ እነዚህን ስሞች በየቀኑ እንሰማቸዋለን አይደል? ብዙ ጊዜ እንደውም እንደ ቀልድ ነው የምንጠቀማቸው። ግን ከእነዚህ መለያዎችና ከለመድናቸው ቀልዱ ጀርባ ያለው እውነተኛ ትርጉም ምንድን ነው? እስቲ ዛሬ ጠልቅ ብለን እንየው። እሺ የትውልድ ክፍተትን በደንብ ለመረዳት ከአንድ በጣም አስገራሚ ኢኮኖሚያዊ ጉዳይ እነሳለን። አሜሪካ ውስጥ ባሉ ወጣቶች ላይ የተያያለ አንድ አዝማሚያ አለ። ይሄ አዝማሚያ ለዛሬው ትንታኔያችን እንደ አንድ ትልቅ እንቆቁልሽ ሆኖ ያገለግላል። እንቆቅልሹም ይህ ነው። በዓለማችን ላይ ትልቁ የካፒታሊስት ኢኮኖሚ ባለቤት በሆነችው አሜሪካ ውስጥ ወጣቶቹ ለምንድን ነው ስለዚህ ሥርዓት ያላቸው አመለካከት በትክክል ለሁለት የተከፈለው? ምን ሆኖ ነው? እዚህ ጋ ነው ነገሩ በጣም የሚገርመው። እስቲ የጋለፕን የህዝብ አስተያየት ጥናትን መልከት። ከ18-34 ዓመት ባሉ ወጣቶች ዘንድ ለካፒታሊዝምም ሆነ ለሶሻሊዝም ያላቸው አዎንታዊ አመለካከት በትክክል 50 ለ50 ነው፣ ፊፍቲ ፊፍቲ። ይሄ እኮ ሳዳርና ለውጥ አይደለም። በርሻ 10 ብቻ አስቡት፣ 66 በመቶ የሚሆኑት ካፒታሊዝምን ይደግፉ ነበር። አሁን ግን ይሄው ትልቅ የቁልቁልት ጉዞ ነው ማለት ነው። እንግዲህ እንዴት ነው ይሄ ሊሆን የቻለው? ይህን ለመረዳት ተመራማሪዎች የትውልድ ልዩነቶችን እንዴት እንደሚተነተኑ ማየት አለብን። ስለዚህ ከዚህ ኢኮኖሚያዊ እንቁቅልሽ ወጥተን የማህበረሰብ ጥናት ሳይንቲስቶች የሚጠቀሙባቸውን መሳሪያዎችን እንቃኛለን። መጀመሪያ እስቲ ትውልድ ስንል ምን ማለታችን ነው ይሄ ዝም ብሎ ሰዎችን በቡድን የምንከፋፈልበት ሲያሜ አይደለም በፍጹም በፒው ምርምር ማዕከል አገላለጽ ይሄ የትንትና መሣሪያ ነው በአንድ ወቅት የተወለዱ ሰዎች ዓለምን በጋራ በቀረሱ ልምዶች እንዴት እንደሚተሳሰሩ የምንረዳበት መንገድ ነው ይህ የጊዜ ሰሌዳ ነገሩን በደንብ ያብራራልና እና እያንዳንዱ ትውልድ የዓለም እይታውን የቀረጸ የራሱ የሆነ ታሪካዊ ክስተት አለው ለምሳሌ ሚሌኒያል ስንወስድ በናይን ባይ ኢሌቨን እና በኢንተርኔት መስፋፋት ጊዜ ነው ያደጉት። ጄን ዜትስ እነሱ ደግሞ ከስማርትፎን እና ከሶሻል ሚዲያ ጋር አብረው ነው አይናቸውን የገለጹት። ይሄ እኮ ፈጽሞ የተለየ ዓለም ነው የሚፈጥረው። የፒዩ ምርምር ማዕከል እንደሚለው ተመራማሪዎች ሶስት ዋና ዋና ኃይሎችን ይመለከታሉ። አንደኛ የህይወት ውደት ነው። ያው ሰዎች በዕድሜ ሲገፉ አመለካከታቸው ይቀየራል። ሁለተኛ የዘመን ተጽዕኖ ለምሳሌ እንደ ትልቅ ጦርነት ያለ ነገር ሁሉንም ሰው በአንድ ጊዜ ይነካል። ሶስተኛው እና ለኛ ወሳኙ ደግሞ የቡድን ተጽዕኖ ነው። ይሄ ማለት አንድ ትውልድ ብቻ የሚያጋጥመው ልዩ ልምድ ማለት ነው። እሺ፣ አሁን እነዚህን የትንተና መሳሪያዎች ይዘናል። ግን በተግባር እንዴት ነው የሚሠሩት? እስቲ አንድ በጣም አስገራሚ የጉዳይ ጥናት እንመልከት። ጥናቱ ስለ ሃይማኖት ነው፣ ግን የትውልድ ተጽዕኖ ምን ያህል ውስብስብና ያልተጠበቀ ሊሆን እንደሚችል ያሳየናል። ይህ ደግሞ ወደ መጀመሪያው ኢኮኖሚያዊ እንቆቆሻችን ስንመለስ በጣም ይጠቅመናል። እንግዲህ የትውልድ ቁመታዊ ጥናት የሚባል አንድ ሰፊ ጥናት ይህን ጥያቄ ለመመለስ ሞክሯል። አያቶች በልጅ ልጆቻቸው ላይ ያላቸው ሃይማኖታዊ ተጽዕኖ ባለፉት 30 ዓመታት እንዴት ተለውጧል? እና የጥናቱ ውጤት በጣም አስገራሚና የሚጋጭ ነው። እስቲዩት በሺህ ዘጠና አንድ አያቶች የልጅ ልጆቻቸውን ቤተ ክርስቲያን እንዲሄዱ በማድረግ ላይ ጥልቅ ተጽዕኖ ነበራቸው። በሁለት ሺህ ግን ያ ተጽዕኖ ሙሉ በሙሉ ጠፍቷል ማለት ይቻላል። ግን በተቃራኒው በወግ አጥባቂ ሃይማኖታዊ እምነቶች ላይ ያላቸው ተጽዕኖ መጀመሪያ ላይ ምንም አልነበረም፣ በሁለት ሺህ ግን በጣም ጠንክሮ ተመልሷል። እንዴት ሊሆን ቻለ? በጣም የሚገርም ነው። ይህ ምሳሌ በደንብ የሚያሳየን የትውልድ ተጽዕኖ ቀጥተኛ ነገር አለመሆኑን ነው። በአንድ በኩል ሲዳከም በሌላ በኩል ሊጠናከር ይችላል እንዲያውም ጥናቱ እንደሚያሳየው አያቶች በተለይ በሴት ልጅ ልጆቻቸው ላይ ያላቸው ተጽዕኖ በጣም ጎልቶ ይታይ ነበር እሺ የትውልድ ተጽዕኖ ምን ያህል ውስብስብ እንደሆነ ካየን አሁን ወደ መጀመሪያውን ቁቅልሻችንን እንመለስ ይህንን ባገኘነው አዲስ ዕውቀት የወጣቶችን ኢኮኖሚያዊ አመለካከት በተሻለ መረዳት እንችላለን እናም ወደዚች ቁጥር እንመለስ፣ 50% ይህንን እንዴት ነው የምናብራራው? የወጣቶችን አመለካከት ስለ ካፒታሊዝምና ሶሻሊዝም የቀረጸው ነገር ምንድን ነው? እዚህ ላይ ነው እንግዲህ እነዛን የትንተና መሳሪያዎችን የምንጠቀመው። ለምሳሌ የቡድን ተጽዕኖ እንውሰድ። ሚሌኒያልስ እኮ ሥራ መፈለግ የጀመሩት በ2008 የኢኮኖሚ ቀውስ ወቅት ነው። ይሄ ትውልዳቸውን የቀረጸ ትልቅ ጠባሳ ነው። ከዛ ደግሞ የዘመን ተጽዕኖ አለ። ስለ ኢኮኖሚ እቁልነት የሚነሳው ሀገራዊ ውይይት ሁሉንም ይነካል ግን ወጣቶችን በተለየ መንገድ ይቀርጻል ጂንዜድ ደግሞ በቃ በቋሚ የቴክኖሎጂ ግንኙነት ውስጥ ማደጋቸው ብቻውን የራሱን የሆነ ልዩ የቡድን ተጽዕኖ ፈጥሯል ታዲያ ከዚህ ሁሉ የምንወስደው ወሳኝነት ምንድን ነው ዋናው ሐሳብ ምንድን ነው የትውልድ ትንታኔ ማለት ሰዎችን በተዛባ አመለካከት ሳጥን ውስጥ ለመክተት አይደለም በፍጹም ይልቁንም ታሪክ ቴክኖሎጂ እና ማህበረሰብ እንዴት እንደሚለወጡ ለመረዳት የሚያስችለን ወሳኝ ዘዴ ነው። የፒው የምርምር ማዕከል ፕሬዚደንት የሆኑት ማይክል ዴሞክ ጉዳዩን በጣም በሚያምር ሁኔታ ነው የሚያጠቃልሉት። እንዲህ ይላሉ። በመጨረሻም ይህ ሁሉ ትንታኔ ወደ አንድ ትልቅና ወሳኝ ጥያቄ ይወስደናል። ዛሬ እያደጉ ያሉት ልጆችና ታዳጊዎች ከመቼም ጊዜ በላይ ከቴክኖሎጂ ጋር የተሳሰሩ ናቸው። የመጀመሪያዎቹ እውነተኛ ዲጂታል ተወላጆች ናቸው። ይህ ከዚህ በፊት ታይቶ የማይታወቅ የትውልድ ልምድ መጪውን ዓለማችንን እንዴት ሊቀርጸው ይችላል? ይህ ሁላችንም ልናስብበት የሚገባ ትልቅ ጥያቄ ነው።